ወንዱን ለማጥፋት አባቱ የሰጠውን ጸጋ ማጥላላት፣ ማስጠላት፣ ወንዱን ለማጥፋት እሱ የሚበለጽግበትን፣ የሚሰለጥንበትን፣ የሚያይልበትና ጽድቅ የሚሰራበትን ጸጋ ወንድነት፣ መክሊቱን ማንቋሸሽ፣ በተለይም ደግሞ አባወራውን ለማጥፋት የእርሱ የሆኑትን የሚኖርላቸውን፣ የሚሞትላቸውን ቤተሰቦቹን፣ ሀብት ንብረቱን፣ የግሉ የሆኑትን የሚፈልጋቸውን፣ ስርዓቶቹን፣ ቅጦቹን ማጥፋት ማጠልሸት። የወንድ የሆነ ሁሉ እንዲጠፋ ይፈለጋል፣ እንዲጠላ ይፈለጋል። ለምን? ጠላትና ወዳደሮች፣ በአፍጢም የተደፉ ወዳደሮች ይህንን ያደርጋሉ። ምክንያቱም ወንድ የእግዚአብሔር ምሳሌና ክብር ስለሆነ። እስኪ ስለ እነዚህ ነገሮች እናንሳ። ከዛ በፊት ግን እንደተለመደው የዮጊ የገላ ሳሙና ዮጌ ገላ ሳሙና ላለፉት ስድስት ዓመታት ሳዘጋጁ ስታጠብበት የነበረ ሳሙና ነው። ኤድብል ከሆኑ ለምግብነት የሚውሉ ዘይቶችን ተጠቅሚ ማዘጋጀው ነው። ምንም ተጨማሪ ሌላ ይህን ሳሙና ተወዳጅ ፋንስ እንዲሆን የምንጨምረው ኬሚካል የለም። ያም ደግሞ ሳሙናችን አረፋ እንዲያወጣ፣ እንዲኩረፈረፍ፣ ረጅም ጊዜ እንዲቆይ፣ ሼልፍ ላይፍ ላይ ጥሩ ጊዜ እንዲቆይ፣ ደረቅ እንዲሆን እያልን የምንጨምርበት እንዲበረክትም ብለን የምንጨምርበት ሌላ በአድ ነገር የለው። ከዚህም የተነሳ በፊት በሌላ ሳሙና ስንታጠብ ጸጉራችን ቆዳችን፣ ይነጣ፣ ይገረጣ፣ ይከረጭፍ የነበረው ነገር አሁን ማስቀረጥ ችለናል። በዮጌ ገላ ሳሙና ከታጠብን በኋላ ቆዳችንም ሆነ ጸጉራችን ተፈጥሯዊ ወዙን በቀላሉ መመለስ በፍጥነት መመለስ እንዲችል አግዞታል ረድቶታል። እኛ እንደተጠቀምንበት አንተም ገዝተህ እንደተጠቀምበት እንመክራለን። በመ5 ግራም 300 ብር ይሸጣል። እስከ መቼ በዚህ ሳሙና ታጠባለሁ እስክትል ድረስ እጅግ ይበረክታል። የሀገር ምርት ነው። በሀገር ምርትም በዛው ትኮራለህ። ከዛ ባሻገር እኛን እንደተጠቀመ አንተ ከመጠቀመ ባሻገር ደግሞ በዚህ የዩቲዩብ ቻናል ትውልዳችን ላይ የተቃጣውን በተለይም ደግሞ ወንዶቻችን ላይ የተቃጣውን እነሱን የማለጭ ስራ መቀልበሱን የመቀልበሱን ነገር ታግዛለህ ትራዳናለህ ማለት ነው። ዮጊ ገላ ሳሙናን የምታገኝበትን የጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጠልህና ያንን የጉግል ማፕ አድራሻ በጉግል ማፕ ላይ ኮፒ አርገ ሰርች ስታደረገው እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ ሄደህ ሚውስድ ቦታ ዮጊ ገላ ሳሙና ብትላቸው ይህንን በ175 ግራም ያዘጋጀነውን ዮጊ ገላ ሳሙና በ300 ብር ሸጡላል። ወደ ቪዲዮአችን ጀግናው እንዴት አለ ወንድነት ተፈጥሮህን ወንድነት ጸጋህን ወንድነት መክሊትህን ማንም እሱ ተነስቶ የሚያንቋሸሽ ከሆነ ያ ግለሰብ ወይም ያ ተቋም ከአንተ ተፈጥሮውም ሆነ ያንን ተፈጥሮውን ወደ ሳይሆን አንተ ሳታውቅ ፈቅዶ ደስ ብሎት መልካም መሆኑን አውቆ ከሰጠ ከአባት ጋር የተጣላ ጠላት ነው፣ እመነኝ። ምንም ማስተሬት እና ዶክትሬት ቢይዝ ምንም ሊቅና ሊቃውንት ቢባል ምንም አይነት እውቅናና እና ዝና ቢኖረው ምንም አይነት ተፈሪ ባለስልጣን ቢሆን ያ ሰው ከተፈጥሮ ጋር እና ያንን ተፈጥሮን ከሰጠ ያንን ተፈጥሮን ከሰጠ ከፈጣሪ ጋር እስከተጋጨ ድረስ ያ ግለሰብም ሆነ ተቋም ጠላት ነው። አባት ልጆችን ወልዶ የልጆችን እድገት ይፈልጋል። የልጆችን እድገት ይናፍቃል። ምንም አባት ወላጅ አባት ልጆቹን በህፃንነታቸው ቢወዳቸውም ሁልጊዜ ጊዜ ሕፃን እንዲሆኑበት አይፈልግም። ሁሉ ጊዜ ሕፃን ሆነው ሆኖ እንዲኖሩ አይፈልግም፣ ምንም እንኳን ልጆች የሚወድ አባት ቢሆን። እናትም እንደዛ ሆነችም፣ እናትም ምንም ልጅ ብትወድ ልጇ ሁልጊዜ ጊዜ ልጅ እንደሆነ ሕፃን ልጅ እንደሆነ አትፈልግም አትፈቅድም። ልጆች ደስ ቢሉንም፣ አደለ ልጆች ምን ደስ ቢሉን፣ ሁል ጊዜ ልጅ ከሆኑ ግን ችግር አለ ማለት ነው። በሽታ አጥቅቷቸዋል ማለት ነው። እንዳያድጉ እያደረገ ያቀነጨረ ያስቀራቸው ሌላ በሽታ አለ ማለት ነው። ከዛ በኋላ ደስታ ሁሉ ይቀራል፣ አይደለም ደስታ ሁሉ ይቀራል። እነዚህ ልጆች እንዴት አድርገን፣ ይቅርታ እነዚህ ልጆች እንዴት አድርገን እንዴት አድርገን ሕክምና እናስገኝላቸው? እንዴት አድርገን እድገታቸውን እናፋጥንላቸው? ምክንያቱም እየቀነጨሩ ነው። ቀንጭሮ እየቀሩብን ነው ተብሎ ወደ አሳሳቢ ደረጃ ይደረሳል። እንቅልፍ የማይተኛም በቃ ያሳስባል። ለወዳጅ ለዘመድ ሁሉ ተነግሮ እረባካች ውስጥ መድኃኒት ፈልጉ፣ ልጆቻችን ቀንጭሮ ቀሩ ተብሎ። ትላንትና ልጅነታቸው እንዳስደሰተን ሁሉ ዛሬ አለማደጋቸው ደግሞ ያስጨንቀናል። አባት ምን ልጆችን ቢወዳቸው እድገታቸውን ተስፋ ያደርጋል። እንዲያድጉ ይፈልጋል። የሚያድጉት ደግሞ ከጎረቤት በተዋሱት ማንነት አይደለም። ከጎረቤት ልጆች በተዋሱ ማንነት አይደለም። የሱ ልጆች አጫጭር ልጆች ከሆኑ ከጎረቤት ልጆች ቁመት ተውሰው አይደለም እንዲያድጉ የሚፈልገው። የሱ ልጆች ረጃጅም ከሆኑ ከጎረቤት ልጆች እጥረት ተውሰው እንዲያድጉ አይደለም የሚፈልገው። የሱ ልጆች ቀጫጫዎች ከሆኑ ከጎረቤት ልጆች ውፍረት ተውሰው እንዲያድጉ አይደለም የሚፈልገው። በራሳቸው የተሰጣቸው የሰጣቸውን ከሱ ዘንድ ያለውን ያካፈላቸውን የከፈለላቸውን እሱን ይዘው በሱ ላይ በልጽገው በሱ ላይ ሰልጥነው እንዲያድጉ ይፈልጋል። ማደጋቸውን ተስፋ ያደርጋል። ማደጋቸውን ተስፋ ያደርጋል። ማደጋቸውን ተስፋ ከማድረጉ ተስፋ የማድረጉ ምልክት አንዱ ስም ሲያወጣላቸው ራሱ ያንን ተስፋ የሚያሳይ ስም ነው። ልጆቹ ያንን ስማቸውን እየሰሙ ያንን ስማቸውን እያስታወሱ ያንን ስማቸው በተጠራ ቁጥር አባታቸው በእነሱ ላይ ያለውን ተስፋ እነሱም ተስፋ እያደረጉ ወደዛ እሱ ወዳሰበላቸው ቦታ ይፋጠናሉ ይቸኩላሉ። ስማቸው ከዛ ከማንነታቸው ከግብራቸው ጋር እንዲገናዘብና እንዲገናኝ ከተግባራቸው ጋር ተገናኝቶ ስማቸውን የሚያክሉ እነሱ እንዲሆኑ ይፈልጋሉ። ያ ስማቸው በእነሱ ላይ ግዘፍ ነስቶ ማኒፌስት አድርጎ ለአባታቸው ምስክር፣ ኩራት እንዲሆኑ ደስታው እንዲሆኑ ይደክማሉ። ስለዚህ እድገታቸውን ብቻ መመኘት አይደለም፣ ምኞቱንም ምኞቱንም ስማቸውን በመጥራት ስማቸውን በመሰየም ይጠቅሳል። ይህን ራሱን የቻለ አንድ ቪዲዮ አዘጋጅለታሉ አለ ያዘጋጁት፣ ከዚህ ቀጥሎ እለቀዋለሁ። ስማቸውን የሚጠቅሳል ከዛ ጋር የተጋጨውንም ነገር እያነሳን በዛ ቪዲዮ እናወራለን። ለጊዜው ግን እድገታቸውን የሚፈልግ አባት ስማቸውንም እንደዛው እድገታቸውን የሚያመጣ እድገታቸውን ተስፋ የሚያደርግ አድርጎ ይሰይመዋል። ይሄ እንግዲህ አንድ አባት ለልጆቹ አባት ነው እስከተባለ ድረስ የሚያደርገው ነገር ነው። ምንም አሁን ይህን ሳወራ እናምንዲን ቃሉላ ልትሉኝ ትችላላችሁ። አይደለም። እና ምን ይደንቃል፣ ይህንን ስንነጋገር አባት የልጆቹን እድገት ተስፋ ያደርጋል። አባት ለልጆቹ ስም ያወጣል። አባት እድገታቸውን ይመኛል። ይህ ማንኛውም አባት ፍላጎት ነው። እና ምን ይደንቃል፣ አባት ጥፋታቸውንም አይመኝም። የልጆቹን ጥፋት አይመኝም አደለህ። ጥፋታቸውን በተሻለ መጠን ማራቅ ይፈልጋል። በተቻለው መጠን እሱ እያለ የእነሱን ጥፋት ከሚያይ ይልቅ እሱ ጠፍቶ ከዛ በኋላ እነሱ መጥፋትም ካለባቸው ቢጠፉ ይመኛል። አደለ እንደዛ ነው የምናደርገው፣ ወይም እንደዛ ነው የሚያሳድጉን አባቶቻችን። እኔ እያለሁ እናንተ ምንም አትሆኑ። እኔ ቀድሜ እጠፋለሁ። እናንተ ስትጠፉ ከማይ፣ እናንተ ስትጠፉ ከማይ፣ ቁሜ እያየሁ እናንተ ስትጠፉ ከማይ፣ እኔ ቀድሜ ብጠፋ ይሻለኛል። መጀመሪያ የሚያጠፋው ጥፋት እኔም ቢያጠፋው ይሻላል ይላል አባት። ጥፋታቸውንም አይመኝም ልክ እድገታቸውን ተስፋ እንዳደረገ ጥፋታቸውንም አይመኝም። ጥፋታቸው የማይቀር ከሆነ መጀመሪያ ያ ጥፋት እነሱን ቢያጠፋ ይመርጣል። እሱን ራሱን ካጠፋ በኋላ እሱን ራሱ ካጠፋ በኋላ እነሱ ቢጠፉ ይመርጣል። ጥፋታቸውን አይመኝም። እስከዛ ድረስ ነው። ጥፋታቸውን አለመመኘት ብቻ ላይ ሳይሆን ጥፋታቸው እርግጥ የሚመጣ ከሆነ መጀመሪያ እሱ እንዲጠፋ ይመርጣል፣ ይወዳል። ይሄ አባት ጠባይ ነው። ከዛ ባሻገር ደግሞ ያ እድገታቸውን ተስፋ እያደረገ ለዛ እድገታቸው ለዛ ተስፋ የሚመጥን ስንሰቱ ሰጥቶ ጥፋታቸውን እየጠበቀ ከጥፋት እየጠበቃቸው የሚያኖራቸው አባት በሰጣቸው ማንነት በሰጣቸው ማንነት በዛ ማንነታቸው አያንቋሸሻቸውም። ምክንያቱም ይዘው የመጡት የእሱን ማንነት ነውና፣ መስተካከል ካለበትም እንዲያስተካክሉት ይነግራቸዋል እንጂ ማንነታቸውን ይዘው አያንቋሸሻቸውም። ስለ ጥቁረታቸው ያንቋሽሻቸው፣ ስለ እጥረታቸው ያንቋሽሻቸው፣ ስለ ርዝመታቸው ያንቋሽሻቸው፣ ስለ ቀላታቸው ያንቋሽሻቸው፣ ስለ ጥቁረታቸው ያንቋሽሻቸው። ምክንያቱም የነሱ የሆነው የተሰጠ የሱ ያልሆነ ነገር የለም። ከሱ የሆነውን ነው ተከፍሎ ያገኙት። ልጆቹን የልጆቹን እድገት ተስፋ የሚያደርጋባት የነሱን የሆነውን ለነሱ የተሰጣቸውን የያዙትን በእጃቸው ያለውን ሊቀይሩት ሊለውጡት የማይችሉትን በተለይም ደግሞ የማይችሉትን አያንቋሸሽም ከንቋሸሸባቸው፣ ስብዕናቸውን ነው የሚያጠፋው። ወይም ደግሞ ተፈጥሯቸውን፣ ራሳቸው ላይ ያላቸውን መተማመን፣ ሰልፍ ስቲማቸውን ነው የሚያበላሸው። አሁን ያ እየሆነ ነው። ከአባቶቻችን ዘንድ የምናየው ነገር እንደዛ ነው። አሁን ስለ አባት ያልኩት ነገር አሁን ላይ ያሉት አባቶቻችንን ይገልጻቸዋል። ልጆቻቸውን ተስፋ ያደርጋሉ። አባቶቻችን የልጆቻቸውን ማደግ ማየል በተፈጥሯቸው ላይ ሰልጥነው ጠላቶቻቸውን ደቁሰው እነሱም እነሱን በባርነት ሊያኖሯቸው የሚፈልጉ የሚያሰፈስፉ ሊበሏቸው የሚያሰፈስፉ ጠላቶቻቸውን አጥፍተው ከአያት ከቅድመ አያቶቻቸው በወረሷቸው መሬት ላይ በንግስና በቅድስና እንዲሰየሙ ይፈልጋሉ። አሁን ያሉት አባቶቻችን አሁን ያሉት አባቶቻችን በተለይም ደግሞ ለትውልዱ ለቤተሰቡ መሰረት የሆነው ምሰሶ የሆነውን ወንድ የተሰጠውን ጸጋ እንዲበለፀግበት እንዲያይልበት ይፈልጋሉ። ተውት፣ እሱ መበልጸጉን ተውት። ጸጋውን በአግባቡ ይነግሩታል። ወንድነት መክሊቱ ይሄ ነው። በአንተ ወንድነት ውስጥ ያለ ጡንቻ የአባት ስጦታ ነው። በአንተ ወንድነት ውስጥ ያለ ወኔ፣ አግሬሽኑ፣ ኃይለኝነቱ፣ ንዴቱ፣ እልሁ የአባት ስጦታ ነው። ጽድቅ የምትሰራበት ስጦታ ነው ብለው ተርትረው ይነግሩታል። ዘርዝረው ያስረዱታል። ጥንካሬህ ድፍረትህ፣ በራስህ በስሜት ላይ ያለ ስልጣኔ እሱ የአባትህ ስጦታ ነው። እንደዚህ አድርገህ እወቀው፣ እንደዚህ አድርገህ ለየው። ከዛ ደግሞ እንደዚህ አድርገህ ሰልጥንበት። ከዛ እዚህ እና እዛ ቦታ ሄደህ ተጋፍጠህ ደግሞ አበልጽገው አይልበት። ከዛም ጸድቅ ስራበት ብለው ያስተምሩታል። ለምን ለምን አያስተምሩትም? አለማስተማር እኮ አይደለም። ከዛ አልፈው ተርፈው የተሰጠውን ስጦታ ያንቋሽሹበታል እንዴ እስቲ እኔ ምን ላድርግ ጡንቻዬን የሰጠኝ ማን ነው ከመርካቶ እንደገዛሁት ከገበያ ከሱፐር ማርኬት ነው የገዛሁት ይህን ጡንቻዬን ያንቋሽሹበታል ለምን ያንቋሽሻሉ ለምን ያንቋሽሹብኛል ጡንቻዬን ማን የሰጠኝን ጡንቻ ያሳደግኩት እኔ ነኝ ሲሰጠኝ ግን የሰጠኝ ማን ነው ከሱ ገዛሁት እንዴ ያንን የተሰጠኝን ጡንቻ ያሳደግኩት እኮ እኔ ነኝ አፈርድቤ ግጬ እንቅልፍ እያማረኝ ከእንቅልፌ ተነስቼ እንቅልፍ አያስፈልገኝም ብዬ አሰሱንም ገሰሱንም ከማግበስበስና በቡርጭ ከመለጠጥ የሚበቃኝ ይህን ያክል ነው። እነዚህ ብቻ ያስፈልጉኛል። ከሚያስፈልገኝ ውጭ አልበላም ብዬ ቆጥቤ ተቆጥቤ ጡንቻ ያደረግኩት እኮ እኔ ነኝ። ለምንድን ነው አባቶቻችን አባታችን የሰጠንን ጸጋ የሚያንቋሽሹት? ለምንድን ነው የሚያጥላሉት? ጽድቅ ስለሆነ ጽድቅ ልንፈጽምበት ነው። እሱን አንቋሽን የተሰጠነ ስጦታ ንቀ ነው፣ ጠልተ ነው፣ ቀብረ ነው። ጽድቅ ልንፈጽምበት አባቶቻችን ለምንድን ነው አሁን ያሉት አባቶች በተለይ ደግሞ መንፈሳዊ አባቶች የሚባሉትን ነው የምላችሁ እንግዲህ እነዚህ ሰዎች ለምንድን ነው ወንድ ልጅ በወንድነት መክሊቱ ያገኘውን ወይም ደግሞ ከአባቱ ዘንድ የተሰጠውን ወንድነት መክሊቱን ለምንድን ነው እንዲጠላው እንዲጠላውና እንዲጠየፈው እንዲቀብረው የሚያደረጉት? ወንድም አለም ባርነትክን፣ የሚሹ ባርነትክን የሚናፍቁ በባርነት እንድትኖር ከጠላት ጋር ከተዋሉት ከነርሱ በስተቀር ማን ነው አባትህ በሰጠህ በወንድነት መክሊቱ ላይ ጣቱን የሚቀስር? አይጠቅምህም ኃጢአት ያሰራሃል ብሎ ማን ነው የሚያንቋሸሽብህ? አባትህ ሲያቅ ጽድቅ ሰራበት ብሎ ለፈጠረለት ዓላማ መሳሪያ ይሆንካል ብሎ የሰጠህን ጸጋህን ባርነትህን የሚሹ ሆዳደሮች፣ በአፍጢም የተደፉ አስመሳይ ነጋዴዎች ካሉን በስተቀር ሁኤቨር ር ማንም ይሆኑ ማን ነው ወንድነትህን የሚያንቋሸሸው? እንዲች ብለ እድል ፈንታ እንዳሰጣቸው። ወንድም ዓለም እንዲች ብለ እድል ፈንታ እንዳሰጣቸው። የተሰጠህ ነገር ሁሉ መልካም ነው። የተሰጠህ ነገር ሁሉ ጽድቅ የምሰራበት ነው ሲሆን የተሰጠህን ነገር ሁሉ አውቀህ ሰልጥነበት ልታይልበት ይገባል። ቱዋርድስ ኤክሰለንስ ወደ ልዕልና፣ ወደ ልህቀት ልትወስዶ ይገባል። ኤክሴል ልታደርግበት ይገባል። ምክንያቱም ኤክሰለንት እንድትሆንበት አባትህ ብዙ ልጆች አሉት። ከነዚያ ልጆች ውስጥ ኤክሰለንት እንድትሆንበት፣ ኤክሰለንት የሆነ ስራ እንድትሰራበት፣ ቱዋርድስ ኤክሰለንስ፣ ከብቃት እንድደርስበት፣ ብቁ እንድትሆንበት፣ ጽድቅ ለመስራት ሌላ ለምንም አይደለም እነዛ ሆዳደሮቹ እንደሚሉት ላስገድዶ መድፈር፣ ማጅራት ለመምታት፣ ሌባ ለመሆን ለዛ አይደለም። ይህንን የሚያወሩት እነዛ ሆዳደሮቹ ናቸው፣ በአፍጢማቸው የተደፉት ሰዎች፣ ከጠላት ጋር የተሻከረኩት በምንዳ እንደዚህ አይነት ሰዎች አባት አይባሉ፣ ቅጥረኛ ምንደኞች ናቸው። ደሞዝ እስከተከፈላቸው ድረስ ማንም ይነዳቸዋል፣ ማንም ይገዛቸዋል። ደሞዝ እስከተከፈላቸው ድረስ የሚያግዱትን መንጋ ለከፈላቸው ይዳርጉታል፣ ይሰጡታል፣ ይሸልጡታል። አባት የልጆቹ የመንጎቹ እረኛ ሲሆን ምንደኛ አይደለም። ደሞዙ ዘላለማዊ መንግስት ነው። ከነሱ ጋር አብሮ የሚወስደው ዘላለማዊ መንግስት ነው። ደሞዙ እህል ውሃ አይደለም። እዚህ ዛሬ የሚሰፈርለት ልብስና መኪና አይደለም። ደሞዙ እዚህ ዛሬ ተንደላቆ የሚኖርበት ቪላ ቤት ግራውንድ ፕላስ 3 ግራውንድ ፕላስ ቱ ቪኤት መኪና አይደለም። ያ ከሆነ ያ ሰው ምንደኛ እየሆነ ነው ማለት ነው። ለዛ ነው የምናየው ነገር ወንድነታችንን እንዲጠላ እንዲንቋሸሽ የተደረገው የነሱን ሆዳ አደርነት የሚነቅፍ ጅራፍ ገምዶ ጠረጴዛ ገልብጦ የሚጋርፍ እንዳይሆን ስለሚፈልጉ እንዲች ብለን እንዳሰማቸው። አባት የልጆቹን እድገት የሚፈልግ ከሆነ የሰጣቸውን ነገር የሆኑትን ነገር አያንቋሽሽም። እንደውም እንዲያውቁት፣ እንዲረዱት፣ እንዲሰለጥኑበት፣ እንዲበለጽጉበት እሱ እንዳሰበ ጽድቅ እንዲሰሩበት ይፈልጋል እንጂ ጥፋታቸው እንኳን ቢመጣ ቀድሞ እሱ ይጠፋታል እንጂ ማንም አስገድዶት አይደለም። አባታዊ ፍቅሩ ግድ ስለሚለው ነው። እኛ እድለኞች አይደለንም። እኛ እድለኞች አይደለንም። ስለዚህ ከትውልዳችን ሌላ ሌላ አዲስ ትውልድ ማስነሳት ግድ ብሏል። ተፈጥሯቸውን የሚያውቁ በተፈጥሯቸው ላይ የሰለጠኑ በዛ በሰለጠኑበት ጸጋ የበለጸጉ ያየሉበት፣ ኃይለኛ የሆኑበት በዛ በኃይላቸው የአባታቸውን ፈቃድ ጽድቁን፣ እውነቱን፣ ፍትሁን የሚፈጽሙበት እነሱ ማስነሳት ግድ ብሏል። ሌሎቹ ሁሉ ይሄ ወንድነትክን አሁን የምንለው ወንድነት መክሊትን ከአባት ዘንድ የተሰጠህን ጸጋ የሚያንቋሽሹት ሁሉ ባርነትክን የሚሹ የጠላት ምንደኛ ቅጥረኛ ባፍጢም የተደፉ ሆዳደር አስመሳይ ነጋዴዎች ናቸው። ልትጠነቀቅ ይገባል። ልትጠነቀቅ ይገባል። አባት የልጆቹን እድገት እንደፈለገ ልጆቹን እንኳን በስም ሲጠራቸው ያንን እድገታቸውን ያንን መድረሻቸውን መዳረሻቸውን ያሰበላቸውን ያለመላቸውን ገና ሳይወለዱ ገና በወገቡ ላይ ያሉ ያሰበላቸውን ነገር መልካሙን ነገር ተስፋ አድርጎ ስም ይሰይማቸዋል። ከስም እንኳን ይጠነቀቃል። ተውት፣ ሌላው ከስም እንኳን ይጠነቀቃል። ገና ከወገቡ ላይ እያሉ እንኳን ልጆቼን፣ መጀመሪያው እንደዚህ ብየው፣ ሁለተኛው እንደዚህ ብየው፣ ሶስተኛው እንደዚህ ብየው ብሎ ከስም እንኳን ይጠነቀቅላቸዋል። ምክንያቱም በዛ በስም ውስጥ ያ ተስፋው በአይነ ህሊናቸው እንዲሳልባቸው በልቦናቸው እንዲሳልባቸው እንዲቀረጽባቸው ይፈልጋል። የእኛ አባቶች ምን ብለው ስም ያወጣሉ? የትውልዱን ወንድነት ወንድነት መክሊቱን የማይፈልጉት የሚያንቋሽሹት፣ ባርነታችንን የሚመኙት። አባቶቻችን ግን ስማችንን ማን ብለው ይሰይማሉ? የሚቀጥለውን ቪዲዮ ይኸው። በርታልኝ፣ ወንድም አለም